ይሄ እኔ ነኝ፣ እያየኸው። መቼም ቴክኖሎጂ አበሽው እባክህ። ወይዘሪት ሄዶ ሳይት ኦፊሰር ብለሽ ያመጣሽው ሰው እንኳን ጥሩ ፎቶ ሊያነሳ በፎቶ ቤት ደጃፍም አልፎ የሚያውቅ አይመስለኝ። እንዴት ለሙከራ አንሳኝ ብዬው ሳተኝ። አምፖሉ ብልጭ ድርግ የሚላል እና ከእሷ ጋር ለመግባባት አንደኛው የተጠቀሙበት ፓርት አምፖሉ የተበላሸ አምፖል አምፖሏን የሚቀይርላት ሰው ነው ይህ ሲምቦል ደግሞ ቤቷ ውስጥ ያለው የበረንዳው አምፖልም እንዳልተቀየረ ትናገራለች የሆነ ቦታ ላይ ሰላም ሰላም እንዴት ናችሁ ዛሬ የምንነጋግረው ስለ ፊልም ነው ስለ ፊልም ይህ ፊልም ደግሞ የመረጥኩት ከዛሬ ዘጠኝ አስር ዓመት በፊት የተሰራ ፊልም ነው። ይህንን ፊልም የመረጥኩባቸው የተለያዩ ምክንያቶች አሉ። ኢትዮጵያ ውስጥ ብዙ ያልተለመዱ ቴክኒኮች፣ ሀሳቦች፣ እይታዎችን ሁሉ በዚህ ፊልም ላይ እንመለከታለን። ስለዚህ ፊልም ሰፋ ያሉ ሀሳቦችን እየተነጋገርን እንቀጥላለን። የእናንተን ሀሳቦች ጠብቃለሁ። ይህ የዛሬ የመረጥኩትላችሁ ወይም የመረጥኩት የመረጥኩት ፊልም የቤዛ ኃይሉ ነው። እንደምታውቁት ቤዛ ኃይሉ እጅግ በጣም ኢትዮጵያ ውስጥ ከታየች የፊልም የድራማ ድራሲ ውስጥ የምትጠቀስ እጅግ አስደናቂ የሆኑ ፊልሞችን የሰራች ነች። ዛሬ የመረጥኩት ፊልም ደግሞ ደላሎቹ ይባላል። የዛሬ 9 ዓመት አካባቢ ነው ዩቲዩብ ላይ የተጫነው። አስር አስራ አንድ ዓመት አካባቢ ይሆናል ከተሰራ። በዚህ ፊልም ውስጥ ያዩዋቸው እጅግ አስደናቂ የሆኑ ሀሳቦችን እነግራቸኋለሁ። በነገራችን ላይ ይህንን ፊልም እጅግ በጣም ተወዳጅ የሆኑ ተዋናዮች ነው የሰሩት በትክክል የሚገቡና ትክክለኛ ምርጫ ወይም ካስቲንጉ በጣም ትክክል ነበረ። ለዚህ ማሳያው ደግሞ ካስት ያደረጋቸው ራሱ ሳምሶን ታደሰ ቤቢ ነው። ድርሰቱን ቤዛ ኃይሉ ነው የደረሰችው። ስክሪን ፕሌውን የሰራው ሳምሶን ቤቢ ነው። እንዲሁም ደግሞ ካስቲንግን የሰራው እሱ ነው። ዋና ዳይሬክተር ራሱ ሳምሶን ታደሰ ነው። ረዳት ዳይሬክተሩ ደግሞ ተሻለ ወርቁ ነው። ተሻለ ወርቁም በዚህ ትወናውን ይሰራል። በነገራችን ላይ የእሱ ምርጥ የሆኑ ማስተርፒስ የሆኑ ሁለት ፊልሞች አሉት እነሱን ወደፊት እንነጋገርባቸዋለን። እዛ ውስጥ የተወሰኑ ሀሳቦችን እያነሳሳል። ይሄ ደላሎችን ለምንድን ነው የመረጥኩት? ምክንያቶቹን በውስጡ ያሉ ትዕይንቶችን፣ አስገራሚ የሆኑ ትዕይንቶችን እያሳየኋችሁ እንነጋገርበታለን። እንዳልኳችሁ ይህንን ፊልም ፕሮዲስ ያደረገው ደረጀ ለማ እና አፎሚያ መርያ የተባሉ ሁለት ሰዎች ናቸው፣ ፕሮዲስ ያደረጉት። ረዳት ዳይሬክተሩ ተሻለ ወርቁ ነው። እንግዲህ እነኚህ ባለሙያዎች ደግሞ ለፊልሙ ማማር ለፊልሙ ከፍ ማለት ከፍ ያለ ደረጃ መድረስ ምክንያት ሆነዋል። ኤደን የማለዳ ስራ አስኪያጅ ብሩክታዊት ነች። ብሩክታዊት ዋና ገጸ ባህሪዋ ነች። የማለዳ የድለላም ወይም ይሄ ብሮከር በዘመናዊ መንገድ ለማምጣት የምትሞክር ውጭ ሀገር ኖራ ወደ ኢትዮጵያ የመጣች የአንዲት ሴት ገጽ ባህሪ ነው። የዚች ሴት ሀሳብ ምክንያታዊ ነው። ምክንያቱም አባቷን በደላሎች ትክክል ባልሆነ ስራ ምክንያት ወይም ደግሞ ትክክል ያልሆነ ነገር ቦታ ነው መሬት ነው ያንን መሬት ትክክለኛ ቦታ ሳይሆን እንዲገዛ በማድረግ እንዲከስር ብሩን እንዲያጣ ምክንያት ሆኗል። በዛ ምክንያት ራሱን ያጠፋ ካራክተር ልጅ ነች። ውጭ ሀገር ሄዳ ይሄንን የአባቷን ደላላ ለመበቀል አስባ ነበር። በኋላ ላይ ግን ከመበቀል ይልቅ መልካም ነገር ለህብረተሰቡ በመስጠት በቀሏን ወደ መልካም የለወጠች አስገራሚ ካራክተር ነች። እንዳልኳችሁ ፊልሙ በምክንያትና በውጤት ሎጂካል በሆኑ እሳቤዎች የተቃኘ ነው። በየነ አለ ተሻለ ወርቁ ሆኖ ተሻለ ወርቁ ነው የሚሰራው። እንግዲህ ሁለት ግሩፖች አሉ። አንደኛ በትራዲሽናል በሆነ መንገድ ደላላ የሆኑ እና ይህንን መንገድ ደግሞ ወደ ዘመናዊ መለወጥ የሚፈልጉ ሁለት ቦታዎችን እንመለከታለን። ደላላዎቹን የምናያቸው ትክክል ባልሆነ አንድ ግሮሰሪ ነው። የዚህ ግሮሰሪ ባለቤት ደግሞ ሙይ ትባላለች። የመኮንን ባርና ሬስቶራንት ባለቤት ነች። እነኝህ ደላላዎቹን እየጠጡ እየበሉ እዛው መዝገቧን እየጻፈች የምታበላቸው የምታጠጣቸው፣ ከእነሱ ጋር የለት ስራቸውን የምትከውን አይነት ካራክተር ያላት ናት። ይቺ ደግሞ ተወዳጇ አርቲስት የምትመለክቷት ነው። የእሷን አስገራሚ ነገር ማስገባላችኋለሁ ሙዬ አለች። ክንዴ አለ። ፍቃዱ ነው ይሄንን ክንዴ ነው የሚሰራው። ከደላላዎቹ ከአምስቱ ደላላዎች ክንዴ አለ፣ ማሩ የሚባል ካራክተር አለ። ከዛ ደግሞ ራሱ ፍሬ ዋና ገጸ ባህሪው አለ፣ ሚኪ ብሎ በሌላ መንገድ ስሙን የሚገልጸው። በነገራችን ላይ እያንዳንዳቸው ካራክተሮች በሚገባ የተሳሉና የተጻፉ ናቸው። ዝም ብለው ለማሟላት ብቻ ወይ ዋና ገጸ ባህሪው ለመደገፍ ብቻ የገቡ ካራክተሮች አይደሉም። ራሳቸውን ችለው ታሪክ ሊመዘዝላቸው የሚችል ራሳቸውን ችለው ብዙ ሊባልላቸው የሚችል ወይም ረጅም ፊልም ሊወጣቸው የሚችል በቃ የምታዩአቸው በሚገባ የተቀረጹ ናቸው። በዚህ በጣም አድንቅያት አለው፣ ደራሲዋን መሲ የማለዳ የድልላ ስራ በስነስርዓት ወይም በተደራጀ መንገድ የሚሰሩት ግሩፕ ውስጥ ያለችው ደግሞ መስ ያለች የማልዳ ሰራተኛ ነች። ጎበዜ አለ። እጅግ በጣም ከሚያስደንቀኝ እዚህ ፊልም ውስጥ የጎበዜ ካስት መደረግ ነው። ጎበዜ የሚባለው ካራክተር አስደናቂ እስ አንዱን ትእይት እስኪ ልጋብዛችሁ። ጎበዜ እንዴት እንዳመጡት እስካሁን ይደንቀኛል በጣም። ሌሎች ፊልሞች ላይ አላየሁትም ነገር ግን ድንገት ድንገት መጥቶ ለገጸ ባህሪና ለዛ ቦታ ፊት አድርጎ በሚያስገርም ሁኔታ እያዝናናችሁ በቃ ህይወት ይዘራል። ህይወት ይዘራበታል። ያዝናናችኋል። ትወናው ተፈጥሯዊ ነው እና እጅግ በጣም ደስ የሚል ካራክተር ነው። በጣም ሲሪየስ ነው። እኛ በገድና በቆሌ አናምንም ይሄ ዘመናዊ ቢሮ ነው የሚለው የአንዱ የተወነው ክፍል እጅግ በጣም የሚያስደንቀኝ ነው ፎቶ አንሳኝ ብሎት ሳተኝ ያለው እጅግ በጣም የሚያዝናናኝ ተደጋጋሚ በነገራችን ላይ ይህን ፊልም ሁለት ሶስቴ አራቴም ሊሆን ይችላል አይቸዋለሁ በተደጋጋሚ የሚያስቀኝ ቦታ ነው የዚህ ፎቶ ሳተኝ የሚለው እንግዲህ በዚህ ፊልም ውስጥ በዚህ ፊልም ውስጥ እጅግ በጣም የሚያስደንቁ ሀሳቦች ተስተናግደዋል እጅግ ደስ የሚሉ ትዕይንቶችን እንመለከታለን። በምክንያትና በውጤት የተቃኙ ሁኔታዎች እናያለን። ውበትን ለማሳየት የተጠቀሙበት መንገድ አሳማኝ ነው። ፎቶ ስትነሳ ለምሳሌ አጋጣሚዎቹ በሙሉ ምክንያታዊ ናቸው። ዝም ብሎ አጋጣሚ አይደሉም ወይም ደግሞ የማያሳምኑ አጋጣሚዎች አይደሉም። የሆነ ነገር ሲከሰት በምክንያት ነው። ለምሳሌ ድርጅቱ እየከሰራው ይመጣበት ሰዓት፣ ይህን ፊልም ላያችሁ ነው የበለጠ አሪፍ የሚሆነው። ካላያችሁት ምናልባት የማውራው ነገር አንዳንድ ቦታ ላይ ሴንስ ላይ ሰጣችሁ ይችላል። ሙሉን ከምተረገላችሁ ይልቅ ከውስጡ አሪፍ ነው ብዬ የማሰባቸውን ነገሮች እያወጣው ነው ለመናገር መሞክረው። በዚህ ውስጥ ለምሳሌ አጋጣሚዎቹ ድርጅቱ ለምን አራት ችግሩን አይበላም የሚል አንድ ቴድ የተባለው ካራክተር የማለዳ ሰራተኛ ደሞዝ በመቅረቱ ምክንያት ይናገራል። ያቺ አጋጣሚዋ የፊልሙ ውበት ፊልሙን ክላይማክስ ደረጃ ላይ እንደትደርስ እንዲደርስ የሚያርግ አስደናቂ የሆነች ቦታ ነች። ይሄም ብቻም አይደለም። አምፖሉ ለምሳሌ የማለዳ ዋና ስራ አስኪያጅ ኤደን ኤዶም ልክ ሲገናኛት መጀመሪያ ሲያገኛት ፍሬው ወይም ሚኪ ይህ ማለት ረዳት እንደሚያስፈልጋት በተዘዋዋሪ እየነገረን ነበረ። በዚህ አስደናቂ ፊልም ታሪክ ውስጥ ሌላው እጅግ በጣም የሚያስገርመኝ ደግሞ የፍቅር ሲኖቹ ናቸው። የፍቅር ሲኖቹ ሚኪ ወይም ፍሬው የማለዳ ዋና ስራ አስኪያጅን እየወደዳት እንዲመጣ ምክንያቱ የሆናቸው ነገሮች አስገራሚ ናቸው። ይሄ በቃ ገባ ወደ ዳታ አይነት ነገር ተራ ጨዋታ አይደለም የነበረው። ሲገባም ደግነቷን፣ ርኅሩህነቷን እየተማረ ነው ርኅሩህነቷን እየተማረ ይመጣል። እንደውም አንድ ቦታ ላይ ሰውን በማመን ነው የማምነው የሚል አባባል አላትና ይህንን አባባሏን ወስዶ ለጓደኞቹ ለደላላዎቹ ሲያስረዳ እና ሲቀየር የምንመለከትበት ሲኖ አለ። ሌላኛው የፍቅር ትስስራቸው እንዲጠነክር ወይም ሁለት የፍቅር ሲኖችን ወይም ደግሞ ታሪኮችን እንመለከታል። የመጀመሪያው በፍሬው በዋና ገጸባሪያው በዋና ገጸባሪያው ፍሬው ደላላው ፍሬው እና የማለዳ ስራ አስኪያጅ ኤዶም አማካኝነት የሚፈጠረው የፍቅር ግንኙነት ምክንያታዊ ነው በሲምቦልም ጭምር እያስረዳን መተሳሰባቸውን መተሳሰራቸውን በሂደት እያሳየን ነው የሚሄደው ዋና ግቡ የዚህ ፊልም ፍቅር አይደለም ነገር ግን ፍቅርን በውስጡ እያሳየን የሚሄድ ነው ብዙ ጊዜ የኛ ሀገር ፊልሞች ፍቅርን ዋና ግባቸው ያደርጉና ሌሎች ታሪኮችን ከታች ሊነግሩን ይሞክራሉ በዛ የተነሳ የማይጥም ይሆናል በእርግጥ ፍቅርን ዋና ግብ አድርጎ መነሳት ይቻላል የበለጠ የሚያምረው ግን ሌሎች ታሪኮችን ለማስኬድ ፍቅርን እንደ ደጋፊ፣ የፍቅር ግንኙነትን እንደ ደጋፊ ያደረው መሄድ ለፊልም ውበት ወሳኝ ነው። ሁለተኛው የፍቅር ግንኙነት የምንመለከተው እንዳልኳችሁ በማልዳ ድርጅት ውስጥ ያሉት መሲ፣ ሴቷ ሰራተኛ እና በቴዲ መካከል ያለው የፍቅር ግንኙነት ነው። ጎበዜ ያው ሲሪየስ ሰው ነው በእያንዳንዱ ቀልድ አያውቅም ኢቨን ቴክስት ሊያደረግ ሲል ሲደብቀው ታሪኩን እንዴት እንደሚያሳድገው እዚህ ጋር እራሱ ትመለከታላችሁ ሲደብቀው የሆነ ድርጅቱ ላይ ደባ ለመፈጸም እየደበቀ ያለ ነው እያሰብ ያለው ምክንያቱም በጎበዜ ጭንቅላት ውስጥ ያለው ነገር ምንድን ነው ስራና ስራ ብቻ ነው ሌላ ደበብቆች ምናምን ነገር አያስፈልግም ነው ፍቅር ምናምን ነገር የለም እሱ አይምሮ ውስጥ ሲሪየስ የስራ ሰው ነው በቃ ከሚያስገርመኝ ትዕይንት ውስጥ እስቲ አንዱን ደግሞ ላሳያችሁ። ድርጅቱ ልትዘጋው ነው። ምን ታዲያ? ቴዲ አቤት። ፍቅር ዝም ብሎ የሚመጣ ነገር አይደለም። አንድ ሴት ብትወደንም ለእኛ በተለይ ለወንዶች መልካም የሆነ እሳቤ ቢኖራትም አንዳንድ ጊዜ የሚይዛት የተለያዩ ነገሮች አሉ። የሚያስገርመው መሲ የማለዳ ሰራተኞቹ ቴዲ መሲን ይወዳታል። በተደጋጋሚ እራት እንዲበሉ ጋብዟታል። ነገር ግን በእንቢቷ እንደፀናች ነበር። ድርጅቱ ሊዘጋ እንደሆነ ልክ ስታግን ቴዲ እራት ጋብዘኝ ትለዋለች። እጅግ በጣም ደስ ከሚልኝ ትዕይንቶች ውስጥ አንዱ ይሄ ነው። አሪፍ ነበር ውስጧ ለቴዲ ጥሩ ስሜት ነበረው። ቴዲ ግን እራሱን እየሆነ አልነበረም። እንደውም ምክር ይጠይቅ ነበር ተደጋጋሚ ያልሆነ ጭቅጭ ይጨቃጨቅ አይነት ነበር። የፍቅርን ከእሷ ለማግኘት የሚሄድበት መንገድ ልክ አልነበረም። በዛ የተነሳ ፍቅሩን እስከ መጨረሻው ጊዜ አልተቀበለችውም ነበር። በኋላ ላይ ግን የተቀበለችበት መንገድ አሳማኝና ደስ የሚል ሳይኮሎጂን የተከተለ ነው። ዝም ብሎ እሺ ያለችው የሚል ብቻ አልነበረም። ከማን ጋር እጅግ በጣም ምክንያታዊ የሆኑ ትዕይንቶች ነበሩ ብያቸዋለሁ። ከእነኛ ምክንያታዊ የሆኑ ትዕይንቶች መካከል እነኝህ ደላላዎቹ አምስቱ ደላላዎች በዘመናዊ መንገድ ድለላል በዘመናዊ መንገድ ላምጣው ብላ ከተነሳችው ማለዳ ቢሮ ውስጥ አንድ ሰው ሰርጎ ሰርጎ እንዲገባ በማድረግ ያ ሰው ከማለዳ የተወሰነ ምስጢራዊ ስራዎችን ለእነሱ የሆነ ስራዎችን እየወሰደ እየወሰደባቸው እነኛ መጠቀም ከጀመሩ በኋላ ማሮ የተባለው አንደኛው ካራክተር ይህ እንቅልፍ ይነስዋል። ደላላዎች ሁሉ መጥፎ ናቸው፣ ስግብግብ ናቸው የሚል መጥፎ እይታ አለ። ይህንን መጥፎ እይታ ግን ልክ አለመሆኑን በማሮ በኩል አሳይተናለች። ሬዛ ያው ዋና ካራክተሩ ፍሬው በሂደት በስህተት እየተማረ የሚመጣ ሰው ነው። ማሮ ግን ህሊናው የሚወስ ሰው የተለያዩ ህመሞች አሉብኝ እስካሁን ድረስ ውስጤ ነበር የሚታመም አሁን ደግሞ ህሊናዬም እየታመመ ነው የሚል የሚገርም አርጊመንት ያነሳል። በዛ የተነሳ የሚበላው ነገር አልዋጥ ሲለው ለማለዳ ስራ እስኪሄድ በኋላ ላይ ያንቺን እንጀራ እየበላን ያለ ነው የሚል ነገር እንዲያደርግ ምክንያት ይሆናል። ከዚህ አንድ አስገራሚ ትዕይንት እስኪ ደግሞ አንዱን እስኪ ላሳያችሁ። በተለይ የማሩን ምስጢሩን ሊናገር ሲል ያለው ትዕይንት እጅግ በጣም አስቂኝም ምክንያታዊም ደስ የሚል ሲን ነው። እሱን እስኪ ልጋብዛችሁ ደግሞ በጾም የሰው ስኳርስ? አሁን ደግሞ ህሊናዬ። አንተ የምትገርም ሆዳም ነሽ። ሆዳ እና አንተ፣ መሞቻ ስለደረሰ የእኛ ገቢ መቆም አለበት። እኔ ከሞትኩ ሰርዶ ይብቀላለሽ። በቅሎ አያነች። አዎ፣ በቅሎ ነች። ወንድሜ፣ አያምቱም፣ በቅሎ ነው ያገባኝ። እውነቱን ማለት ደላሎቹ እጅግ በጣም ውብ የቤዛ ኃይሉ ፊልም ቆንጆ ተደርጎ ታሪኩ የተሰነደ የታሪክ ፍሰቱ እጅግ በጣም ማራኪ የሆነ ዳይሬክቲንጉን በመስራት ደግሞ ሳምሶን ታደሰ ነው የሰራው። ሳምሶን ታደሰም እጅግ ውብ አድርጎ ስክሪን ፕሌውን ሰርቶታል። ስክሪን ፕሌውን ብቻም አይደለም፣ ደግሞ ገጸ ባህሪያቶቹን በሙሉ ካስቲንጉን በሙሉ እሱ ነው የሰራው። ካስት የመረጠው እሱ ነው። ምክንያታዊ ፊት የሚያደርጉ እያንዳንዱ ካራክተር ፊት ለየቦታው ፊት ፊት ፊት የሚያደርጉ ናቸው። በቃ ትክክለኛ ከነሱ ውጭ በዛ ቦታ ሌላ ሰው ሊሰራ አይችልም። በቃ እነሱ ናቸው። ዘጠኝ ዋና የሚባሉ ካራክተሮች አሉ። ሌሎች አጋዥ ካራክተሮች ትተናቸው ዘጠኙ ጋርም የሆነ የሚሄድ አስገራሚ ነገር አለ። አስገራሚ የሚሄድ ታሪኮች አሉ። በእነሱ በኩል የተለያዩ ታሪኮችን የተለያዩ ሀሳቦችን ልንዘግን እንችላለን። ከነሱ ጋር ሄደን የሚገራረሙ ፊልሞችን ልናወጣ እንችላለን። የመኮንን ባርና ሬስቶራንት ባለቤት በሷ በኩል የሚገርም ስቶሪ መሄድ ይችላል። እሙዬ ነች። ከንዴ ለዳይፐር የሚቸገረው ደላላ በእሱ በኩል እጅግ አስገራሚ ታሪኮችን እናያለን። ፍቃዱ ክንዴ ፍቃዱ የእሱ በጣም ኮሜዲ የሆነ እጅግ አስገራሚ ካራክተር ነው። የእሱ በእሱ በኩልም የሚገርም ፊልሞችን ታሪክን ማየት እንችላለን። በጎበዜም በቴዲም በመሲም በኩል በተለይ በዚህ ፊልም አዲስ ያስተዋወቀን እጅግ አስገራሚ የምለው ካራክተር ጎበዜ ነበር። ጎበዜ ግን በሌሎች ፊልሞች ላይ ባለማየቴ ይቆጨኛል የሚቆጨኝ ሰው ነው። እስኪ በሌሎች ፊልሞች ላይ ካያችሁት እስኪ ጠቁሙኝ ከታች። ለማንኛውም ደላሎቹን ካላያችሁት እንድታዩት ካያችሁትም ደጋግማችሁ ብታዩት የማትሰለችት አይነት ፊልም ነው። እሱን ጋብዛችኋለሁ። ዛሬ ስለ ፊልም ይህን ህል ካ ሌሎች ሀሳቦች ተነጋገረን፣ እንቀጥላለን